የሰላም የጸጥታና የመልካም አስተዳደር ስራዎችን አጠናክረን በመቀጠል ለክልሉ መረጋጋት እንሰራለን ሲሉ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ተናገሩ። የኢኮኖሚ የልማትና ማህበራዊ አገልግሎትን በማሳደግ ህዝብን ተጠቃሚ ማድረግ እንደሚገባም አስገንዝበዋል። የህዝብ ተወካዮች ምክር ቤትና የክልል ምክር ቤት አባላት በመራጭ ተመራጭ መድረኮች ከህዝብ በተነሱ ጥያቄዎች ላይ ውይይት አድርገዋል። ሰለሞን ዘመኑ ዝርዝር አለው። የምክር ቤት አባላት ህዝቡ ውክልና ሰጥቷቸዋል ህዝብ በሰጣቸው ውክልና መሰረትም የህዝቡን ችግሮች ይፈታሉ፣ ጥያቄዎችንም ይመልሳሉ። ለዚህ ደግሞ ህዝቡን በማወያየት ሀሳቦችንና ጥያቄዎችን መሰረት በማድረግ ይሰራሉ። የአማራን ህዝብ የወከሉ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት አባላት በአማራ ክልል በተለያዩ አካባቢዎች በተካሄዱ የመራጭ ተመራጭ የውይይት መድረኮች የተነሱ ጥያቄዎች ላይ ውይይት አድርገዋል። በውይይቱም የህዝቡ ጥያቄዎች ናቸው የተባሉ ጥያቄዎች የተነሱ ሲሆን የአማራ ክልል ምክር ቤት አፈጉባኤ ወይዘሮ ፋንቱ ተስፋዬ መድረኩን ሲከፍቱ ባደረጉት ንግግር ህዝቡን የወከሉ የምክር ቤት አባላት ከህዝቡ የሚነሱ ጥያቄዎችን ምላሽ በመስጠት ውክልናቸውን ለመወጣት ጥረት ማድረግ አለባቸው ብለዋል። የክልላችን የሰላም ሁኔታ እየተሻሻለ የመጣ በተለይ ደግሞ ኢንቨስተሮች ወደ አካባቢያችን መጥተው የተሟላ እንቅስቃሴ እንዲያደርጉ ከፌዴራል የሚያስፈልጉ ድጋፎችን በምናገኛቸው መረጃ መሰረት ያላሰለሰ ጥረት አድርገን የህዝባችንን ተጠቃሚነትና ተሳታፊነት እንድናረጋግጥ አደራ ለማለት እወዳለሁ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በሰጡት ማጠቃለያ ምላሽ የክልሉን ሰላም ለማረጋገጥ በተሰራ ስራ ውጤት ተመዝግቧል ብለዋል። በመጀመሪያ ደረጃ በህዝብ የተመረጠው መንግስት በህገ መንግስታችን ከተቀመጠው አሰራር ውጭ በኃይል ስራ ህገ መንግስታዊ ስርዓቱ ለመናድ እንደማይቻል አረጋግጠናል። ሁለተኛ ከዚህ ቀጥሎ ደግሞ ህብረተሰባችንን በየደረጃው ለመታደግ የሚያስችል ስራ ለመስራት ጥረት አድርገን። ይሄ ማለት በሂደቱ በጣም ከፍተኛ ጉዳት አልደረሰም ማለት አይደለም። የህዝብ ተወካዮች ምክር ቤት አባላት የህብረተሰቡ ችግሮች እንዲፈቱ የድርሻቸውን እንዲወጡ ያሳሰቡት ርዕሰ መስተዳድሩ፣ በቀጣይ የተሻለ ስራ በመስራት ውጤቶችን ማስመዝገብ ያስፈልጋል ብለዋል። የመሰረተ ልማትን በተመለከተ በተለይ በፌዴራል ደረጃ የሚሰሩ የሚመለከታቸው አካላት የራሳቸውን ስራ እንዲሰሩ በክልሉ ውስጥ የራሳቸውን ስራ እንዲሰሩ ግፊት ብታደርጉል። ሌላኛው ይሄ ጸጥታ ለማስከበርና ለመልሶ ግንባታ እንደዚሁ ድጋፍ ያስፈልገናል። የምክር ቤት አባላት በየደረጃው ከህዝብ የተነሱ ጥያቄዎችን በማጠቃለያ ሪፖርት አካተው ውይይት አድርገውባቸዋል። የተነሱ ጥያቄዎችን ለመመለስ በቀጣይ መስራት ያስፈልጋል ሲሉም የህዝብ ተወካዮች ምክር ቤት አባላት ተናግረዋል። የፍትሐዊነት ተጠቃሚነት ጉዳይ አሁንም ምላሽ የሚፈልጉ ስለሆነ ፍትሐዊ ተጠቃሚነት አለ የለም፣ እንዴት ነው ሊረጋገጥ የሚችለው የሚለውን የህዝብ ተወካዮች ጭምር ኃላፊነት ወስደን መስራት አለብን። ምክር ቤት አባላት ዛሬ ላይ ጥያቄዎችን በዚህ በየካቲት ወር ሰብስበው መጥተዋል። አጠቃላይ ፌዴራል የሚመለከታቸውን ጉዳዮች ለፌዴራል ሚኒስትሮች ያቀርባሉ። ፌዴራል ሚኒስትሮች የቀረቡ ጥያቄዎችን እንዲፈቱ ክትትል ያደርጋሉ ማለት ነው። እሱ ብቻ ሳይሆን የተነሱትን ለአካባቢው ፊድባክ በመስጠት እንዲሁም ደግሞ ለክልሉ መንግስት እነዚህ ጥያቄዎች ተፈተዋል ብሎ ምላሽ በመስጠት ያልተፈቱትን ደግሞ ክትትል በማድረግ እንዲፈቱ ይደረጋል ማለት ነው። እንደ ምክር ቤት አባልነታችን ህዝቡ ያነሳቸውን ጥያቄዎች በተለይ አስፈጻሚው በየደረጃው ያለው የእቅዱ አካል ነው ወይ የሚል ግምገማ ነው የምናካሂደው። ታቅደው የማይፈጸሙ ተግባራት እንደማይኖሩ ቀድሞ በተካሄደው ምክር ቤት ላይ መጀመሪያ ዓመት ላይ በተካሄደው ላይ ውይይት ስላደረግን መግባባት ስለደረስን እነሱ እንዲፈጸሙ እንደ ምክር ቤት አባልነታችን ክትትል ቁጥጥር ነው የምናደርገው ማለት ነው። ከዚህ አልፎ ደግሞ የማይፈጸሙ ካሉ ቀጣይ የበጀት አመት የዕቅድ አካል ሆነው እንዲፈጸሙ ሁሉም በየደረጃው ያለው ምክር ቤት ክትትል የሚያደርግበት ሁኔታ ነው የሚፈጠረው ማለት ነው።